አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የመድወሉ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሐምዱሊላሂ። እንዲሁም ክርስቲያን ወገኖች ሰላም ሰላም። በያለው ሰላማችሁ ብዝት ብዝት ይበልልኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ጉርሬን ይዘኛል፣ ስዋን ዛሬ በስቡሳ እና ቢዛ ማሰራት ይችላሉ፣ መጥቻለሁ ማለት ነው። እዚህ ጋ ሳህኔን አዘጋጅቻለሁኝ። እዚህ ጋ በስቡሳዬን መጀመሪያ በስቡሳዬን ማስገባት ስላለብኝ ከዛ እንትንላለሁ ማለት ነው። እዛ አዘጋጃጅቻለሁኝ ዘይት ለልቄው ዝብዳ ማለት ነው። ከዛ ናርጀል ሮብ፣ መጀመሪያ ሮብ በዚች ሮብ ሁሉንም ነገር የምለካው በዚህ ሮብ ነው ማለት ነው። መጀመሪያ አንድ ሮብ አረጋለሁ። ሶስት እንቁላል፣ ሁለት ማንኪያ ቤኪንግ ፓውደር፣ አንድ ማንኪያ ቫኒላ አረግና መተዋለሁ ማለት ነው። እንደዛ አርጌ እዝጋ ደግሞ ቢዛ አብኩቻለሁ ማለት ነው። አብኩቼው ግን ግማሽ ሰዓት አልወሰድም፣ ወደ ላይ ብድግ አለ ማለት ነው። በዚህ በኩል ቶሎ ይቦካል ማለት ነው። አሁን ሙቀትም ስለሆነ ማለት ነው። እና እዚህ ጋር አዘጋጅቻለሁ በስቡሳ ላይ ደግሞ ይሄው አስገብቼው ነበር። ይኸው ማሻላ የሚያምር ነው ወጣ ማለት ነው። ያው ሴቱ እናቷ ቤት ለመሄድ ውጭ ነበር የሚበሉት ይዘው የሚሄዱት ማለት ነው። ለዛ ነው ያዘጋጀሁት ማለት ነው። ግማሹን በእንትን በስቡሳይም የሚያምር ነው ወጥቷል። እዚህ ጋር ቢዛ በትናንሽም በትላልቁም ማድረግ ያዘጋጃቻለሁኝ ብዙ ነው። በነገራችን ላይ ያዘጋጀሁትና በነቃነቀለ ዝም ብሎ ይሄ አሁን በዝም ብሎ ፍልፍል ባህሪት ነው ማለት ነው። እና እዚህ ጋ ደግሞ ይህንን ልጨርስ ብዬ ነው እዚህ ቆራርጬ ያስቀምጫለሁ። ውጭ ስለሆነ የሚሄደው በዚህ ነው ያረኩት ማለት ነው። የውጭ እዛው ጥላውት ስለሚመጡ በዙ እና ያረጉት ማለት ነው። ምርጥ ነው። በነገራችን ላይ በጣም ከፍት ያለ ልክ ኬክ ነው የሚመስለው ማለት ነው። እዚህ ጋር ደግሞ ነቃነቅ አረግበት አለሁኝ። በነቃነቅ ግማሾቹ ነቀነቅ ይበላሉ እና በነቀነቅ ነው የማረገው ማለት ነው። ግማሹም ደግሞ የማይበሉ ስላሉ ደግሞ በሌላ ነው ማረገው ማለት ነው። እና ምርጥ አሰራር በነገራችን ላይ ቢዛ በጣም ነው የሚጠመው በጣም ነው ንፍት ያለው ልስልስ ያለ በቃ በጣም አልহামዱሊላ ምግቤ አልহামዱሊላ ያው እንግዲህ ራጨው አለ እንደምታውት ማሻአላ ልስልስ ያለ ነው ተበልቶ አይጣገም ይሄን ደሞ ለኛ ቀምሻ በያስቀርቻ ነበር ሰው ያው ላይ ተበስ ነው